ኧረ ሀይሚ እናንተ እንዴት አምሮባታል! እች ልጅ ዱቡሽ ቡሽ ብላለች። አለን እንዴ አዋሳ ሂዳ፣ እንግዲህ ለብሩኬ ተዘፍኖለታል። ዛሬ ቤተሰብ ለብሩኬ ነው የተዘፈነው። ይሄ ለብሩኬን እንጂ የተዘፈነው ይሄ ዘፈን ቤተሰብ። እች ልጅ ምንድነው እንደዚህ ያማረባት እንደዚህ ውበቱን የረጨባት? ተው ትቶ ብለናል። ዱቡሽ ቡሽ እኮ ነው ያለችው። የእኔ ፍቅር፣ እንዴት ነው ያማረብሽ! አረ ብሩኬ እንዳትጠለፍብተው፣ መሄድ አለብህ መሄድ አለብህ። ቤተሰብ በጣም የሚገርማችሁ ነገር ሀይሚ አዋሳ ነው ያለችው። እንግዲህ አዋሳ አራት ቀን ወይ አምስት ቀን ትቆያለች። እርግጠኛ ነኝ ብሩኬ እዛ ሂዶ ሰፕራይዝ እንደሚያደርጋት እርግጠኛ ነኝ። ሰፕራይዝማ ሂዶ ያደርጋታል። እዛ እችን ዱንቡሽቡሽ ያለችን ልጅማ እዛ ጥሎማ ካስቀመጠማ እንዳትጠለፍበት። እርግጠኛ ነኝ ይሄዳል፣ ይሄዳል። ሰፕራይዝ እንደሚያደርጋት ጠብቁ፣ ሂዶ ማለት ነው። እውነቴን ነው የምናገረው። እና ሀይሚ የዛሬ እንግዲህ በዘፈን በእንትን ላይ ለቃለች በጣም በሚገርም ሁኔታ ማለት ነው አቤት አለባበስዋ ረ አለባበስ ረ ሀይሚ ረ ሀይሚ ትለውጣለች እናንተ ሰዎች ምንድን ነው እንደዚህ ውበቱን የደፋባት ረ ብሩኬ ተው እችለች ልጅ ተው እዛው እንዳትቀርብህ መሄድማ አለብህ ብሩኬ መሄድ አለብህ መሄድ አለብህ ሀይሚን እንደዛ እዛ እዛ ሀዋሳ የሚባል ሀገር ጥልአት የሆነ ነገር ብትሆን እኛን በኋላ መተህ እንዳትተውሰን፣ እኛን እንዳትናገረን ነግረናል። ሂደህ ሰርፕራይዝ ማድረግ አለብን። በእናትህ ብሩኬ ታያላችሁ፣ እንደው እንደ ብሩኬ ሄዶ ሰርፕራይዝ ካላደረጋት ሀይሚን እንደው ታያላችሁ። ለማየት ያብቃችሁ ቤተሰብ። እውነቴን ነው የምናገረው፣ ቡራዬ ሀይሚን ጥሎ ብቻውን አምስት ቀን ሊቀመጥ ይችለዋል። እንደዚህ ውበት ሆና እንደዚህ እሱን ለማስቀና ቤተሰብ እንደዚህ የለበሰችው አይገርማችሁ። ቅድምት እንዲህ ነው። ራቁታን ኩጅ ከዚህ መለስ እኮ ራቁታን ነጭ ዘላይ ድንቡሽቡሽ ብላ እንዴት እንደምታመር ቤተሰብ። ወይ ብሩክ፣ የድል መቃጠል ነው በቃ። የልቤ ካውያ ነው የምትለው፣ እሷለት አንተ ነው የምትላት። የልቤ ካውያ። ጉድፈላ ጉድፈላ ጉድፈላ ጉድፈላ። ቤተሰብ፣ አረ ጉድ ነው፣ አረ ጉድ ነው። ምንድን ነው የሚሻለን? ቤተሰብ፣ ምንድን ነው የምናደርገው እኛ ምንድን ነው ምን ምን ምን? ጥሩ ዛሬ አልተቻለች አልተቻለችም። ቤተሰብ ስማርት ሁና የመጣችው በሚገርም ሁኔታ በአዲስ ልብስ በአዲስ ነገር ነው የመጣችው። አዋሳን እያንቀጠቀጠችው ነው። ተነስ ሂድ። ምን ትሰራለ? ጨርሳል። ሰርጉን ትሄዳለ። ተነስተ መሄድ ደሞ አይቀርም። ሂደ ሰፕራይዝ አድርግ። ቁጭ ብላ ተጠብቅ እና ቤተሰብ እንግዲህ በትላንትናው ነው ቪዲዮም፣ በጣም ደስ የሚል ነበረ። ፕራንክ ሀይሚ ያደረገችው ቡራን ወደነዋል። በጣም አሪፍ ነበር። ከሜዷ በፊት ነው ፕራንኩን የሰራችው ማለት ነው። ቤስት ጓደኛዋ ነች። እኔ ተሳደቡ አላልኩም፣ እኔ አልሰደብኩም። ትላንትና ምን ታድርግ እሷ ምናምን። አይ እሷ ሀይሚ ስላመጠቻት ማናችንም መሳደብ የለብንም ልጅቷም ማለት ነው። ለምን የሀይሚዬ ጓደኛ በሀይሚ የመጣ ሰውን ማንንም እኛ ልንናገር አንችልም ማለት ነው ቤተሰብዬ። ስለዚህ ሁላችንም ዝም ማለት ነው ያለብን እንጂ መናገር የለብንም። ብሩኬም እንደዚህ ሰው ካመጣ እኛ መናገር ለምን እነሱ እንዳይቀየሙን ማለት ነው እንጂ። ትላንትና ልጅቷ በመቅልስልስ ቅልስልስ ማለቷ እኔ ብዙም አልጣመኝም ነበረ። እና ደግሞ አንዳንድ ጊዜ ብዙም እኔ እንጃ፣ እኔ የሴት ጓደኛ በጭራሽ እኔ አይመቸኝም፣ የራስሽ የልብ ጓደኛም ቢሆን። በአሁኑ ሰዓት ማንም ሴት የሚታመን የለም። እውነቴን ነው የምናገር ቤተሰብ። ይሄ ቀንድ ቀድ ነው ግን በአሁኑ ሰዓት ማንም ሴት የሚታመን ሰው የለም። የሰው የሚመኝ ሰው ብቻ ነው፣ የሰው የሚያይ ብቻ ነው ያለው በአሁኑ ሰም ማለት ነው። ስለዚህ ሀይሚ እየጠንቀቅ ብላ በራሷ በቃብሮ ብቻ እንዲሰሩ ነው የምንፈልገው ማለት ነው። እንግዲህ ቡራዬም እዛ ሀዋሳ ብሄድ ደስ ይለናል። እኔ እንጃ ብቻ ብዙዎቻችሁ ብዙ ኮሜንት ሰጥታችኋል፣ ብዙ ነገር ተናግራችኋል። ልጅቷ እኔ እንጃ ልጅቷ ታስጠላለች እያላችሁም አላችሁ። አረ ታምር አረዲሷማ ቆንጅዬ ነች። ማርያምን ታምራለች ልጅቷ እንዴት ነው የማታምረው? ቆንጆ ነች። የጸይም ቆንጅዬ ደግሞ ዘረ ትንሽ ነች። የሀይሚ እኩያ ብትሆን ነው ቆንጆ ነች። ስለዚህ እንጃ ያነ በቃ ብቻ ቤተሰብ እኛ ብቻቸውን እንዳይመጡ ብቻቸውን እንዲመጡ አልፈልግም። እኔ ከሀይሚ ጋር ከመጣች ችግር የለውም። ከሀይሚ ጋር ከሰራች ትስራ። አንድ ከሀይሚ ውጪ ሌላ ሴት እኔ እንዲያወራ እንዲያወራ ምን አልፈልግም። ያው ያው የሥራ ጉዳይ ስለሆነ ሥራ አትስሩ አንላችሁም። አብዛኛውን ልጆች አትስሩ ወይ ነው የምትሉት ያላችሁ፣ እኛ አትስሩ አላለንም። መስራት መብታችሁ ነው። ማንኛውም ሴት አመጥቶ መስራት መብታቸው ነው። ይሄ ስራቸው ነው። ዶላር ነው የሚቆጥሩበት ነው። ስለዚህ አትስሩ ማለት እኛ መብት የለንም። ይሰራሉ፣ ከማንኛውም ሴት ጋር ይሰራሉ። ግን ያው እኛ የለመድነው ነው ብሩኬና ሀይሚ አብረው ስለሚመጡ ነው እንጂ ሌላ ችግር ኑሮብን አይደለም። እንግዲህ ለዛ ነው ሀይሚዬ እንደምታዩት እንግዲህ ዛሬ አምሮባታል። ሙሽራ ሙሽራ ነው የመሰለችው። እንግዲህ ብሩኬ ጠንቀቅበል ነው የምለው ጠንቀቅበል፣ እዛው ዛው ቀርታ ብጉድ እንዳትሆን ሄደህ መቀበል አለብህ ነው የምለው። በተረፈ ቤተሰብ ምንም እኔ የምናገረው ነገር የለኝም። አልተሳደብኩም ትላንትና ሊሷ ምን አደረገች? ለምትሳደብ ያልቻላችሁ ወይ አልተሳደብኩም። አንዳንዶች አላችሁ፣ እኔ ሳልናገር የሆነ ነገር ተናገርሽ የምትሉ በግድ ተናገሪ የምትሉኝ ሰዎች አላችሁ። እኔ ነው በግድ አልናገርም። ለምን ያላደረኩት ነገር አድርግ ያለው ብዬ አላወራም ስለዚህ ምንም ችግር የለውም ቤተሰቦችዬ፣ ልጅቷም ጥሩ ነች፣ ወደናታል። ብዙ አይደለም ግን ብዙዎቻችሁ ግን ወይኔ፣ ወይኔ፣ ወይኔ፣ ወይ ኮሜንት ትጠላላችሁ። ምን ትመስላለች? አይ ጥሩ ነው የምመስለው። እንዴ ነው የምመስለው። በስማ አቤት፣ አቤት ብቻ። ለማንኛውም ቤተሰብ ይሁን ሁሉ ነገር ለበጎ ነው። እንግዲህ በኋላ ይመጡልናል ከብሩኬ ወይ ብሩኬ ከልጅቷ ከሊስቶ አይ ሚን እንጃ ብቻ አላቅም። የዛሬው እንግዲህ ፎቶ ይለቀቅም ይችላል። ወደ በኋላ ብሩኬም እያለ ሊመጣ ይችላል፣ ቲክቶክ ላይ ማለት ነው። ቻው በሉም። ላይክ፣ ሼር፣ ሰብስክራይብ